የኢትዮጵያና ኤርትራ ጉዳይ ዞር ብለው ሲያዩት ኢትዮጵያ ታሪክ ገናና የሆኑ ሰዎች ለግዛት አንድነት ሲታገሉም፣ የልጅ ልጆቻቸውም የሆኑት የአካባቢው ተወላጆች በፈጠራ ታሪክ አሰብም ምጽዋም ኤርትራም በሙሉም የኢትዮጵያ ሆኖ አያውቅም ፈጠራ ነው ሲሉ ተዘባበቱ። ኤርትራም የኢትዮጵያ ቀኝ ተገዢ ነች የሚለውን አቋም ከኤርትራውያን በላይ የህወሓት ሰዎች አቀነቀኑት። የዚህ የፈጠራ ታሪክ ደራሲው ኢሳይያስ አርታኢው መለስ ዜናዊ ነው ይባላል። መለስ የኤርትራ ህዝብ ትግል ከየት ወዴት በተሰኘ ጽሑፋቸው ኤርትራ የኢትዮጵያ አካል ነበረች ወይም ነች የሚለውን የታሪክ መሠረት የለውም ተረት ነው ብሏል። የህወሓት ካድሬም በዚህ አስተምሮ የተጠመቀና የቆረበ ነበር። የኤርትራ የመገንጠል ጥያቄ አግባብ ነው እንዲያሰኝ የጠቀሰው ሰነድ የውጫሌ ውል ነው። የውጫሌ ውል አጼ ዮሐንስ ከሞቱ ሁለት ወራት በኋላ የተፈረመ ውል ነው። ሙሉ በአጼ ምኒልክና በጣሊያን ማዕከል የተፈረመ ነው። እንደ ደራሲዎቹ ኢሳያስእና መለስ ከሆነ የኤርትራ ህዝብ በዚህ ውል ለጣልያን ለጣሊያን ተሽጧል። ይህ ድርሰት የውሸት ፈጠራ እንጂ እውነትነት የለውም። የታሪክ ምስክርነት የለውም። በውሃትና በመሰሎቻቸው የሚቀነቀነው ታሪክ የማፋለስ ጥላሸት የመቀባቱ አካሄድ ችግርን እንጂ የመፍቻ ቁልፍ ሲያቀብል አላየንም። ታሪክ አያካድም፣ አይፋቅም። ታሪክ በቢሆን አይጻፍም። ታሪክ እንደ ዘመኑ ሁኔታ እንደ ቅደም ተከተሎ መቀበል ይገባል ካልሆነ አጉል አወዳደቅ ላይ ይጥላል። ልክ እንደ ሻቢያና ህወሓት። ይህ የተሳሳተ የታሪክ ትርክት የሻቢያ ፈጠራ ነው። እንዲህ አይነቱን የውሸት እውነት ነው የክፋት ትረካ የምለው። እንዲህ አይነት በታሪክ ላይ የሚደረግ ክፋት ፍሬው መከራ ነው። በዚህ የክፋት ትረካም የሰሜኑ ክፍል መከራን እያጨደ ነው። ህወሓት ጥብቅና የቆመለት የኤርትራ መንግሥት ርህራሄ አላደረገለትም ነው። መከራም የአርባ ቀን እድልህ ነው እየተባለም ይመስላል። የትግራይ የኤርትራ ህዝብ የዚያ ሰለባ መሆኑም ያሳዝናል። ታሪክ በአፈ ታሪክ በፈጠራ አይጸናም። መከራን የሚጠራው ይህን የመሰለ የተዛባ የታሪክ ፈጠራ ነው። ለአድዋ ጦርነት ሰበብ የነበረው የውጫሌ ውል ጣሊያን አድዋ ላይ ድል ስትደረግ ተሰረዘ። የአድዋ ድል ተከትሎ በምኒሊክና በጣሊያን መካከል አዲስ ስምምነት ተፈረመም። ይህ ስምምነት የወደፊቱን የኤርትራ ጣፈንታ የሚወስነው አንቀጽ በውስጡ ያካተተ ነው። በዚህ አንቀጽ መሰረት ጣሊያን በማንኛውም ሁኔታም በኤርትራ ላይ ያላትን የማስተዳደር ስልጣን የምታጣ ከሆነ የያዘችውን ግዛት ለማንም ሳይሆን ለኢትዮጵያ አሳልፋ እንደምትሰጥ በግልጽ አስቀምጧል። ይህ ስምምነት የቀደመውን የውጫሌ ውል ስህተት በማረም የወደፊቱን የኤርትራ ሕልውና መልስ ይሰጠ ነበር። በኢትዮጵያ በኩል ተከታትሎ የሚያስፈጽመው ባለመኖሩ ነው እንጂ ይህ አንቀጽ ጠባቂና ጠበቃ ቢኖረው ኖሮም የቀኝ ግዛት ጥያቄ እስከ ወዲያኛው በቀበረው ነበር። ይህ ባለመሆኑ ለሌላ ዞር ችግር መወለድ ሰበብ ሆነ። በሕዋት ኢህአዴግ ዘመን ይህ አንቀጽ እንዲጠቀስ አይፈለግም ነበር። አንቀጹ ቢጠቀስ የሕዋት ኢህአዴግ የኤርትራ የኢትዮጵያ ቀኝ ተገዥ ነች የሚለውን አቋሙን እርቃኑን ያቆምበት ነበር። የአልጀርስ ስምምነትም ጥያቄ ውስጥ ይወድቃል። እንደ ሕዋት የታሪክ ፈጠራ ከሆነ የኢትዮጵያም ሆነ የኤርትራ ታሪክ የመቶ ዓመት ነው። ውልደታቸውም በተመሳሳይ ጊዜ ነው። ኢትዮጵያ በሚኒሊክ ስትፈጠር ኤርትራ በጣሊያን ተፈጠረች። የዚህ መረዘኛ የሆነ የታሪክ ፈጠራ ያስፈለገበት ዋነኛ ምክንያት ኤርትራ ወደቦቿን ጨምራም የጣሊያን ቀኝ ነች የሚለውን ትረካ ህጋዊ ሽፋን ለመስጠት ነበር። በመለስ የኤርትራ ህዝብ ትግል ከየት ወዴት በሚለው ጽሑፍ ውስጥ ኤርትራ በቀኝ ግዛት የተያዘች ናትናም ነፃ መውጣት ይገባታል ይላል። ከኤርትራውያን በላይ ኤርትራ ነጻ መሆን ይገባታል ብሎ የተከራከረው መለስ ዜናዊ ናቸው። ለምሳሌ ያህል በገብሩ አስራት መጽሐፍ ሉዓላዊነትና ዲሞክራሲ በኢትዮጵያ ውስጥም የሰፈረውን እማኝ ልጥቀስ። ኤርትራዊው ፕሮፌሰር ተስፋጽዮን መድህኔ ለጻፈው የኤርትራ ጠመንጃ አፈሙዝ ቁልቁል ይዘቅዘቅ ለሚለው አንድነትን አዋጅ ጽሑፍ መለስ እንደ መልስ የምትጻፈው የኤርትራ ጠመንጃ ፈሙዝ ቁልቁል አይዘቅዘቅ የሚለውን ጸረ አንድነት አቋም መሰክር ነው። ኤርትራዊው ፕሮፌሰር አንድነት ሲያቀነቅን፣ መለስ ኮነነው፣ ነቀፈው። ለኤርትራ አንድነት ሳይሆን መገንጠል ነው የሚበጃት አለ። መገንጠል አይበጀንም ያለን ኤርትራዊ ፕሮፌሰር፣ መገንጠል ነው የሚበጃችሁ ያለው መለስ ነው። እንግዲህ እንደ መለስ ዜናዊ የታሪክ ፈጠራ፣ ኤርትራ ቀኝ ተገዢ ስለነበረች ነፃነት ይገባት ነበርና ነፃም ሆነች። በኢትዮጵያም የተማሪዎች ንቅናቄ ውስጥም ሆነ ነፍጥ አንግበው ሲታገሉ በነበሩ ቡድኖች ዘንድ የኤርትራ ጉዳይ አንዱ ነበር። አንዳንዶች የኤርትራ ጥያቄ የብሔር ጥያቄ ነው ከሌሎች ኢትዮጵያም ውስጥ ሲደረጉ ከነበሩ የብሔር መብት ጥያቄዎች ተነጥሎ አይታይም ሲሉም፣ ሌሎች ደግሞ የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው የሚል ነበር። ኢህአፓ፣ ህወሓትና ኦነግ የዚህ በሁለተኛ ደረጃ የተቀመጠው ሐሳብ አጋፋሪዎች ነበሩ። በታሪክ ቅደም ተከተል ኢህአፓና ህወሓት ቀዳሚዎቹ አቀንቃኞች ሲሆኑ ኦነግ ለአሻንጉሊትነት ባስፈለገበት ጊዜ ይህንን የታሪክ አተላ እንዲሸከም ተደርጎ ነበር። ሻእቢያም ለሚያራምደው የቀኝ ግዛት ጥያቄ ማስፈጸሚያ እንዲሆኑ የመረጣቸው ኢትዮጵያ ውስጥ የሚንቀሳቀሱ ኅብረ ብሔርና ብሔር ተኮር ድርጅቶች ናቸው። ለዚህ በቂ ምክንያት ነበረው። ለምሳሌ ኅብረ ብሔራዊ ኢህአፓ በመሃል ከተማ ትርምስ በመፍጠር ማከላዊ መንግስቱን ጠምዶ እንዲዝለት ውሃት ደግሞ በሰሜኑ ግንባር ጋሻ ሆኖ ማከላዊ መንግስቱን እንዲመክትለት ነበር። ኦነግስ ከ1983 የሰላም ኮንፈረንስ አላስፈለገም ነበር። ኢህአፓ ህወሓት፣ እና ኦነግ በቀኝ ግዛት ትረካ ውስጥ ምንም ሳይሆን የሻቢያ የመጫወቻ ካርዶች ነበሩ። ኢህአፓ የሻቢያን እርዳታ ለማግኘት ሲል ብቻ እጁን ተጠምዝዞም የኤርትራ ትግል የቀኝ ግዛት ጥያቄ ነው የሚለው ተገዶ ተቀበለም። ኢህአፓ ይህንን አቋም በይፋ ለሻቢያ እስኪያሳውቅ ድረስ በኤርትራ በረሃ ለአንድ ዓመት በቁም እስር መልክ ቆየ። ምስክራችን የዚህ የቁም እስር ሰለባ የነበረው ተስፋ መኮንን ነው። መጽሐፉም ይድረስ ለባለ ታሪኩ የሻዕቢያን መልክ ዓላማና የታሪክ አጥፊነት ተልዕኮ ያሳያል። ህወሓትም እንደዛው በሻዕቢያ የቀኝ ግዛት አስተምህሮ የተጠመቀ ሎሌ ደቀ መዝሙር ነው። ይህንን ከተቀበሉ በኋላ ሁለቱ ድርጅቶች ሊንቀሳቀሱ የቻሉት የኢትዮጵያ አካል በሆነው ከመረብ በስተደቡብ እንጂ በኤርትራ ክፍል አልነበረም። ኤርትራ የውጭ ሀገር መሆኗ ነው። በዚህ መልክ ኢህአፓን የመሰለ ተራማጅ ባርቴ የሻዕቢያ ባሪያም ሆነ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ከሆነ ኤርትራ የማን ቀኝ ነበረች? ከማንስ ነው ነጻ የምትወጣው? የሚለውን ማንሳት ተገቢ ነው። የኤርትራ ጥያቄ የቅኝ ግዛት ጥያቄ ቢሆን ኖሮ እንደ ማንኛውም በቀኝ ግዛት ስር እንደነበረ ህዝብ ነጻነቱን ይቀዳጅ ነበር። በኤርትራ ሁኔታ ግን ይህ አልሆነም። ምክንያቱም የኤርትራም የሚባለው ክፍል ከቀኝ ግዛቱ በፊት ራሱን ችሎ ቆሞ የነበረ ስላልሆነ ነው። በዚህ ስም የሚታወቅ ህዝብ፣ ቦታ ወይም ባህል አልነበረውም። የጣሊያን ቀኝ አገዛዝ ማብቃትን ተከትሎም ኢትዮጵያ ለተመድ ያስገባችውን የይገባኛል ጥያቄ ግምት ውስጥ በማስገባት ተመድ በውሳኔ ቁጥር ሶስት መቶ ዘጠናም ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወሰነ። በጣሊያን ወረራ ምክንያት ከግዛቷና ከተፈጥሮ የባህር በሯ ጋር ተቆራርጣ የነበረችው ኢትዮጵያም በሺህ ዘጠኝ መቶ ሃምሳ የተመድ ውሳኔ መልሳ ማግኘት ችላ ነበር። በዚህ ምላሽ ለጊዜውም ቢሆን እፎ ያለች ይህ ውሳኔ ህጋዊ የቀኝ ግዛት ጥያቄ እስከ ወዲያኛው ያስወገደ ነው። ኤርትራውያንም ይህ እንዲመጣ ብዙ ታክለዋል። በሚያሳዝን ሁኔታ በህግ የገኘችውን ግዛት ከውስጧ በወጣም ህወሓት ኢህአዴግ አጣችው። ከቅድመ ፌዴሬሽን በፊትም ሆነ በኋላ በምንም አይነት ሁኔታ ኤርትራ የሚባለው ክፍል በኢትዮጵያ ቀኝ ግዛት ስር ነበር የሚለው ሀሳብ የሚያረጋግጡ የህግም ሆነ የታሪክ ሰነዶች ማቅረብ አልተቻለም። ይህ የፌዴሬሽን ውሳኔም በአብዛኛው የኤርትራ ህዝብና የኢትዮጵያ መንግስት ድጋፍ አልነበረውም። የፌዴሬሽኑ ውሳኔ በደንብ ሲነበብ ፌዴሬሽን በራሱ የመጨረሻ ግብ አልነበረም፣ ዓላማው ውህደት ነበር። እዚህ ጋር ማንሳት የሚገባን ፌዴሬሽኑ በማፍረስ ኤርትራን ከኢትዮጵያ ጋር በማዋሃዱ ሂደት የኤርትራውያን ሚና የጎላ መሆኑ ነው። ብዙ ጠመዝማዛ ሀሳብ ፍጭቶችን አልፎ የኤርትራ ፓርላማ ፌዴሬሽኑን አፍርሶም ኤርትራን ከኢትዮጵያ ጋር አዋሃደም። በሁለተኛው የዓለም ጦርነት ጣሊያን ድል በመደረጓም በሰሜን አፍሪካ፣ በምስራቅ አፍሪካ የነበራትን ግዛቶች እንድታስረክብ ተደርጎ ነበር። ጣሊያን ያለምንም ቀድመ ሁኔታ በአፍሪቃ የነበሯትን ግዛቶች ለሃያላኑ አስረከበችም። ይህ ተከትሎ ኤርትራ ለአስር ዓመታት የሁለተኛው የዓለም ጦርነት ድል አድራጊ በነበረችው እንግሊዝ ስር ወደቀች። የሁለተኛው ዓለም ጦርነት ማብቃት ተከትሎም የአራቱ ኃያላን ኮሚሽን በኤርትራ ባደረገው የህዝብ ምክክር ግማሽ የሚሆነው የኤርትራ ክፍለ ህዝብ ከኢትዮጵያ ጋር መዋሃድን ሲደግፍ፣ የተቀረው ዳግም በባርነት ስር መኖር እንደማይፈልጉና ነጻነት እንደሚሹ አስገንዝበዋል። የህዝቡ ውሳኔ ይህ ቢሆንም አራቱ ኃያላን የራሳቸውን የግል ፍላጎት ስላስቀደሙ ውሳኔ ላይ ለመድረስ ሳይችሉ ቀሩም። በዚህ ውሳኔ ላይ መድረስ ባለመቻለው ጊዜም አሜሪካና እንግሊዝ የነበራቸው አቋም ምዕራባዊው ክፍልና አብዛኛው ሙስሊሙ የሆነው የኤርትራ ግዛት ወደ ሱዳን እንዲጠቃለል፣ የተቀረው ክርስቲያኑ ህዝብ ወደ ኢትዮጵያ እንዲካለል የሚል ነበር። ማሳረጊያውም ሰኔ 24 ቀን 1983 ዓ.ም የሽግግር ጉባኤ በአዲስ አበባ ተካሂዶ ነበር። ሁሉም የፖለቲካ ፓርቲዎች በዚህ ህወሓት ኢህአዴግ ባዘጋጀው ጉባኤ ላይ ተገኝቷል። ኢሳይያስ አፈወርቂም በታዛቢነት ተገኝቶ ነበር። ይህ ጉባኤ እውቅና ሳይኖረው የኢትዮጵያንና ኤርትራ የወደፊት ዕጣ ፈንታ የወሰነ ነበር። የጉባኤው ሕገ ወጥነት፣ ኢህአዴግም በኢትዮጵያ ዕጣ ፈንታ ላይ የመወሰን ስልጣን የለውም ብለው ብቻቸውን ሲሟገቱ የነበሩት ፕሮፌሰር አስራት ብቻ ነበሩ። ሌላው እጅ ለማውጣት ለማጨብጨብ ብቻ የተሰበሰበ ነበር። በዚህ ጉባኤ ውሳኔ መሰረት በኤርትራም ከሁለት ዓመት በኋላ በተመድ ታዛቢነት ህዝበ ውሳኔ ይካሄዳል። የህዝበ ውሳኔ አስፈላጊነት ለኤርትራ ህዝብ የሚቀርበውን ነጻነት ወይስ አንድነት የሚለውን ለመወሰን ነበር። የሚያሳዝነው ነገር ኢትዮጵያ እንዳትድን ሆኖ የቆሰለችው በዚያ ጉባኤ ውሳኔ ነው። ህወሓት ኢህአዴግ ከሁሉ ቀድሞ ኤርትራን ነጻ አገርነት እውቅና ሰጣ። የኤርትራ ነጻ አገር ሆና መውጣት ኢትዮጵያ ላይ ከባድ ጉዳት አሳድሯል። የጠላት ኢትዮጵያን ከባህር በር የመነጠል እኩይ ዓላማ በውሃት ኢህአዲግ ፍጻሜውን አገኘ። ውሃት ባለማወቅ ወይም በውስጡ ይዞት የነበረው እኩይ ዓላማ የዚህ ይቅር የማይባል ስህተት ላይ ጣለው። ፕሮፌሰር ባህሩ ዘውዴም የኢትዮጵያ መንግስታት ካለፈ ታሪክ ጋር ያላቸው ጸብ በሚገባ ታስቦታል። በአዲስ አበባ ዩኒቨርሲቲ ያጋጠመውን ሲያጫውተን እንዲህ ይለናል። አብዮታዊ መንግስት መጀመሪያ ታሪክን እንዴት እንደሚጠሉና የኋላ ኋላ ግን እንዴት እሱን የሙጥኝ እንደሚሉ ነው። ደርግ እንደመጣ መጣ እንዳንድ ባለስልጣኖች የታሪክ ሰነዶችን እስከማቃጠል ሁሉ ተጋብዟል። የአብዮቱ አስረኛ ዓመት ሲከበር ብሎም ከሻአቢያ ጋር ትንቅንቁ ሲገም ታሪክ መድህናቸው ሆኖ ታያቸው። በዘመነ ኢህአዴግም የሆነው ይህ ነው። እንደ ኢህአዴግ ለኢትዮጵያ ታሪክ አለርጂክ የሆነ ስርዓት ተፈጥሮ አያውቅም። በባድመ ጊዜ ግን የታሪክ ባለሙያዎችን ድጋፍ ፈለገ ይለናል ከዚህም በተጨማሪ ግማሽ ኤርትራዊ የሆነው በረከትን ስምዖን የኢትዮጵያ ታሪክ ሊያስተምረን በመድረክ ተቀመጠ ይለናል። በረከት በአዲስ አበባ ዩኒቨርሲቲ መድረክ መቀመጡ ሳያሳፍረው ኢትዮጵያና ኤርትራ ጎረቤታማ ሀገሮች እንጂ አንድ ሀገር ስላልሆኑ እርማችሁን አውጡ አለን ሲሉ ቁጭታቸውን የህይወት ታሪካቸው በከተቡበት መጽሐፋቸው ኅብር ሕይወቴ ግለ ታሪክ ላይ አስፍረውታል። ሁለቱ ሀገሮች አሁን ብቻ ሳይሆን ቀድሞም በታሪክ ምንም የሚያገናኛቸው ነገር የለም በማለት የሰለቸንን የሻእቢያ የተፋለሰ የታሪክ ትንታኔ አንበለበለልን ሲሉ ያክላሉ። የሚገርመው በረከትን አጅበው በመድረኩ ላይ ተቀምጦ የነበረው አንዳርጋቸው ጽጌ ነበሩ። ኢትዮጵያ ላይ ጭቃ ሲለጠፍ አንዳርጋቸው ጭቃ አቀባይ ነበር ይሉታል። ኢትዮጵያ ፍጹም ጸረ ኢትዮጵያ አቋም ሲያራምዱ በነበሩ ቡድኖችና ግለሰቦች ስር ማለፏ ያሳዝናል። ከውስጥ የወጓትም እነሱ ናቸው። የጡት ነካሽ ይላል የሀገራችን ሰው መውጫም በኢትዮጵያ በኩል የኤርትራ ነጻነት ለማወጅና ከባድመ ጦርነት በኋላ ለመጣው የአልጀር ስምምነት አስረጅ ሆነው የቀረቡት የሺ 900ዎቹ ሙት ውሎች ናቸው። ጣሊያን የኢትዮጵያን ሺ 9 መቶ 28 ዓመተ ምህረት ስትወር በቬና የውል ስምምነት ድንጋጌ መሰረት እነዚህ ውሎች ሙትና ከጨዋታ ውጭ ሆነዋል። በእነዚህ ሙት በሆኑ ውሎች ኤርትራ ምንም እንደማታጣም ኢትዮጵያ ግን ጉሮሯ እንደሚዘጋ እየታወቀ ነው አልጀርስ ላይ ህወሓት ኢህአዴግ ስምምነቱን የፈረሙም፣ ኢትዮጵያ በጦር ሜዳ ያገኘችውን ድል በጠረጴዛ ላይ አጣችው። በድጋሚ አልጀርስ ላይ የተቀመጠውን ጋሪ ሲጎትት የነበረው ኤርትራ ፈረስ ነው ኢህአዴግ ኤርትራን በቀኝ ግዛትነት አውቆ ነጻነት ይገባታል የሚል አቋም መውሰዱን ከላይ አይተናል። ይህ አቋም ምንም አይነት ህጋዊ መሠረት አልነበረውም። እንዲሁም ህወሓት ኢህአዴግ ውሳኔ የመስጠት ህጋዊ ውክልና አልነበረውም። የኤርትራ ከኢትዮጵያ መገንጠል የተዳርፈችን ያህል እንኳን ክብደት አልተሰጠውም ነበር። ምናልባት የኢትዮጵያ ህዝብ ከልክ በላይ ስለናቁት ይሆናል። በኤርትራ መገንጠል ኢትዮጵያ የነበራት ህጋዊ የባህር በር ባለቤትነት ለኤርትራ ተላልፎ ተሰጠም። በዚህ ውሳኔ ህወት ኢህአዴግ ኤርትራን ጠቀመም ኢትዮጵያን ጎዳም። ከዚያ በላይ ኤርትራ ለኢትዮጵያ ኢትዮጵያ ቋሚ ስጋት ሆነች። ከላይ እንደ ተመለከትነው ከሻዕቢያ በላይ ለኤርትራ ጉዳይ እየታገለው ህወት ነው። በህወት ኢህአዴግ የስልጣን ዘመን ኤርትራ የኢትዮጵያ ግዛት አካል ናት የሚለውን የታሪክ እውነት መቃወም ቀርቶ ማንሳት አይፈቀድም ነበር። በታሪክ አጋጣሚ እንኳን አብረው ኖረው ነበር የሚለው ሀቅ ለመቀበል ህዋት አቃተው። እብሪትና ትዕቢት ወጥሮ ይዞት ነበር። ከእብሪትና ትዕቢት ፈጣሪ ይጠብቀን ይላል ጸሐፊው ደረጄ ጥጉም።